አይ እንግዲህ መጫወቻ ቦታ ደስተኛ ዛሬ ከልጆች ጋር ነው ያለሁት። ያው አቡዳቢ ገብቻለሁ ብያችኋለሁ፣ ግን ከይቱ ጠፍቻለሁ። ለምን ብትሉ አሞኛል። አሁን ቤት ተመላለስኩ ነው። በጸሎታችሁ አስቡኝ፣ የምር በጸሎታችሁ አስቡኝ እላችኋለሁ። በጣም አሞኛል። እና እዚህ ጋር ደግሞ ሳራ አለ ደስ ይላል። ይኸው ይኸው ደስ ይላል። እና እንዲ ወጣ ወጣ ስትሉ አንዳንድ ነገሮች ያው ቤት እስክ ሆኑ መስራት ስለማይቻል ማለት ነው። እና ዛሬ እንደዚያ ነው ውሎ ማለት ነው። ይህ የሰፈራችን እንትን ነው ማለት ነው። ትንሽ መሸት ስላለ ማንት ነው መሸት ስላለ ድብዝዝ ብሏል። ለቪዲዮው ብዙ ጥራት የለውም። ይሄ ብዙም ጥራት የለውም እና ይሄን ይመስላላችኋለሁ ቤተሰቦቼ። ወዴት ልጆቹን እያየሁ ነው ወዴት እየሄዱ ነው ብዬ ማለት ነው እና እና አሞኛል፣ ያለ ጸሎት አድርጉልኝ፣ በጸሎታቸው አስቡኝ። እውነት የምር አሞኛል ሐኪም ቤት የተመላለስኩ ነው። ምን እንደሆነ አላውቅም። ከቱ ጣፋጣፋ ብያለሁ ስላመመኝ ነው ነገር የጠፋሁት ማለት ነው እና ያው ሰላም ነኝ ብቻ እግዚአብሔር ይመስገን ክብሩ ይስፋ። ረመዳን ያለፍነው ደህና ነኝ ማለት ያው ፈጣሪ ማመስገን ትልቅ ነገር ነው። ሰላም ነኝ። እመስገነው እና ውድ ቤተሰቦቼ ዛሬ እንግዲህ ያው አቡዳጋት ስለገባን ሀገራችን ስለገባ ሀገራችን ደግሞ ላሳያችሁ ማለት ነው። እንዴ ይሄንዱን አገር ብቻ አይደለም የእንትኑ ማለት ነው የማራቲን አሳያችኋለሁ። ብዙ ቦታ እኮ አሁን ለምሳሌ የማይወጥ ልጆች አሉ ከቤት ማለት ነው ያው ይናፍቃሉ። ከቤት የማይወጣ ሰው እናፍቃል። እኔ አኔ አሁን ይመስገን ነው ሁሉም ቦታ የሚሄዳለን ከሴትዮዋ ጋር ሁሉም ቦታ የማንዞርበት ቦታ የለም፣ እና እንወጣለን ያው አብረን ስንሆን ና ለመቅረጥ ስለማይመቸኝ ነው እንጂ አቡዳቢም ነው ዱባይ ነው አል አይን ነው ማንሄድበት ቦታ የለም፣ እና ሁሉም ቦታ እንዞራለን። ግን አብረን ስለሆን ከሷ ጋር ብዙ ለመቅረጽ ያኔ ቪዲዮ ለመስራት አይመቸኝም። ለዛ ለዛ ነው እንጂ አሪፍ ነው እላችኋለሁ። ግን ከቤት ማትወጡ ልጆች በቃ ሌክስ ስክራይብ ያረጋችሁ እኔ አበረታፍኝ ፈታ ፈታ አረጋችኋለሁ። ከዚህ አሳድጉኝ። ግን ለምንድን ነው ሰብስክራይብ ላታረጉኝ ማለት ነው ነገሩ? እኔም እየገባው አይደለም። ለምን እየሰራ አይደለም? በዚህ ሰሞን እየሰራ አይደለም ማለት ነው የመር እየሰራ አይደለም። ለሁለት አይነት መልካ አወጣ ማለት ናት። አረ ምን ጉር ነው? አይ እንግዲህ አካል ባለ ነው የሚባለው እውነት ነው ለካ። እና እናስገኛችሁ ማለት ነው። ሰፈሬ ላሳያችሁ ልጆች፣ እንዳይገቡብኝ ያረ ሰፈሬም በደምብ ነው ዛሬ የማሳያችሁ የማሳያችሁ ማለት ነው በደምብ እዚ አካባቢ አንድ ልጅ እዛ ጋር ምን ነበር፣ እንደዚህ እሷን እየቀረጽኩ መስሏት ማለት ነው መሰለኝ ኢትዮጵያዊ ናት። ሰላም ልላት ብዬ እየቀረጽኳት መስሏት፣ እንደውም አላጥ ተናዳብኝ ሄደች። ወይኔ እኛ ሰው ተናዳ ወደዛው ሄደች። እሷ ለእሱ እኔ እሷ እየቀረጽኩ አይደለም፣ እኔ እራሴን እየቀረጽኩ ነው እና እራሴን ራሴን እየቀረጽኩ ነው እና ራሴን እየቀረጽኩ ስለነበረ ነው ልጅቷ መጣ ራ ራ አምሽ እና ልጆች አሉ። ለዛ ነው እኔ ልጆቿ ዛሬ ከእኔ ጋር ነው ያሉት፣ የሮጊቼ ልጆች ማለት ነው። እኛ ሊጠይቁ መጥተው እኛ ሊጠይቁ መጥተው ከእኔ ጋር ነው ያሉት። እኔ ግን በጣም ነው የምወዷቸው። ሲ ሁለቶች ሴቶች ልጆች ማለት ነው። እውነት ያው አብረያቸው አንዷን የተመጣውን የተወለደችው ግን እሷ አሁን ቀድማኝት እና እንደሄደች ታውቂ። እውነቴን ነው እኔ ወደታች ወረድኩኝ እኔ ወደ ታች ወረድኩኝ እንጂ እሷ ወደ ላይ አደገች ላችኋል። እና እንደዛ ነው። ብቻ ተመስገን ነው መስገን ነውላችኋለሁ። እዚህ ደርሰናል። ያው ወደ ታች ወረድን፣ ወደ ላይ መጣን፣ ቁልም ወረድን እና ላችኋለሁ። ያው እንደዛ ነው። እዚህ ጋር በጣም በቃ እና ይሄን የመስላ ውድ ቤተሰቦቼ ዛሬ አብራችሁን ተከታተሉኝ። አብራችሁ ነው የምትቆዩት እስከ መጥረሻው ተከታተሉ ማለት ነው። ያ አንተን ከመስኪድ እየወጡ ነው ሰላት ሰግደው ማለት ነው። ለዛ ነው ድምጻቸው እንዳይገባ ሳይለንት ያደረኩት። ሰላት ሰግደው እየወጡ ነው። መስኪዱ ሳጋር ቅርብ ነው ማለት ነው። ቤታችንና መስኪዱ ቅርብ ለቅርብ ነው። እሺ፣ ቁጭ ልበት ትንሽ ወይ እና እንደዛ ነው ናችኋለሁ። የነበረን ቆይታ ይሄ እንደገር የነበረን ቆይታ በጣም ምርጥ ነበረ፣ በጣም አሪፍ ነበር። ጨረስ ነው መጣን ደግሞ እዚህ። ነገሩ እዚህ አሁን ቀዝቅዟል፣ እንደ በፊቱ አይደለም፣ ሙቀቱ ማለት ነው። አሁን አብዳቢው እንደ በፊቱ አይደለም፣ ሙቀቱ በፊትኛው በሄድ በሄን በሰዓት እንቅልቃል ነበር። አሁን ግን ደህና ነው፣ ቀዝቅዟል ብርዱ ይኸው፣ ንፋስ አለ። ይታያቸዋል ዛፎቹ ሲወዛወዙ ከኋላዬ ከዚህ ከጀርባ ያለችው ማለት ነው። እና አሁን ንፋስ አለ። አየሩ በጣም አሪፍ ነው ማለት ነው። ወጥቶም ለመዝናናት በጣም አሪፍ ነው። እንደ በፊት ሙቀት የለም ማለት ነው። እና ወጣ እያላችሁ ዘና በሉ፣ ፈታ በሉ። አንዳንዴ ወክ አድርጉ። ያው ልጆች የምትይዙ ለነገሩ ቤት አትቀመጡ ልጆች የምትይዙ ልጆች ሰዎች ቤት አትቀመጡም ወጣ ስለምትሉ አሪፍ ነው ያው ሰው ልጆች ጋር የምደናቆር እኔ ግን በነገራችን ላይ ይቅርታ አርኩልኝና ማለት ነው ይህን ስል ማለት ነው ግን እኔ ልጅ መያዝ አልወድም እውነቴን ነው የምላችሁ ልጅ መያዝ እኔ በጣም ነው የሚከብደኝ ማለት ነው ልጅ ይዘሽ ውይ ተ የሚሉኝ ብዙ ስራ ሰርተሽ ዋይ ቢሉኝ ነው የሚቀለኝ ለምን ብትሉ እኔ እንጃ፣ አይመቸኝም። ራሴን ያመኛል። የአሮጊትና የልጅ ጸባይ ከባድ ነው። ግን ያው ታሮጊት ዋጋ ግን እየኖር ነው እየኖር ነው ዝቅ ብለን ማለት ነው እንደዚህ ዝቅ ብለን ችል- ሰምቶ እንዳልሰማ ችል- ሰምተን እንዳልሰማን ያው እየኖር ነው እላችኋለሁ። እና ለመኖር ሲባል ብዙም ነገር ይከፈላል ግን ሁሉም ነገር ተቻላችሁ ያልፋል። ማያልፍ ምንም የለምና፣ ትግስትን የመሰለ ነገር መቻለን የመሰለ ነገር ያልፋል። ነገ ሌላ ቀን ነው እና ትግስትንና ትግስት የምትባለዋ ነገር ያው ያው እንትን መራራ ነው ይባላል፣ ፍሬዋ ጣፋጭ ነው የሚባለው እንደዛ ነው የሚባለው ተረቱ። ተታገሱ፣ ሁሉ ነገር ያልፋል። የማያልፍ ምንም የለም። ያው ያልፍልናል ብለን አለፈብን እላቸዋለሁ እና ቆይ እስቲ አንዳንድ ነገር ላሳያችሁ። እኔም ብቻ ራሴን እየቀረጽኩ ካሳየ እኔም ያው እኔን ስለምታቁኝ እስቲ አንዳንድ ነገር ላሳያችሁ እና ከኋላም ከፊቴም ያለውን ነገር ላሳያችሁ። ተከታተሉኝ። ይሄው ሳሩ ራሱ እንዴት እንደሚያምር ማለት ነው። አጣው ታዲያ ይሄን ራሱ ከብላችሁ ራሱ ይገኛል ትላላችሁ። ለጉብኝት ራሱ ማለት ነው። እንኳን በነጣ እንዲ ተቀርጾ ማለት ነው። ይሄ አታክልት ይመስላል። ይሄው የሰፈራችን መስጊድ ላሳያችሁ ሲል ሞክረው። ልጅነት እኮ ወደኋላ ቢመለስ ይሆን ነበር እንደገና ግን አይመለስማ። ችግሩ ቆስሉ ወደ ኋላ አይመለስም ወይ? የሰሞን አየር ስቅ አየር ምን እንዳስመስረ ይታውቃላችሁ። ወደ አፈርነት አፈርና ወደ አፈር ትመለሳለህ ብሏልና እኔ ወደዛ እየተመለስኩ ነው ያለሁት። እኔም ወደዛ እየተመለስኩ ነው። መስጊዳችን ደግሞ ይሄው የሰፈራችን ፊት ለፊት መስጊድ። እኛ ሰፈር እኮ ጽድ ቲያላ ሀገር ማትና ጽድ ቲያላ ሰፈር ማለት ነው። የወጣች የነጠረች ነው ይባላል። ወይ ቪዲዮን አሮጥኩባችሁ እንትኑ እያወዛወዘኝ ማለት ነው። ይሄ መቃመጫ የልጆቹ መጫወቻ፣ እኔማ እኔም ቀባጥኩት እንጂ አላዲ እና አንዳንድ ቀን ሴትዮዋ ቀባጥሽ ትለኛለች እኮ ቀብጠሻል፣ እንደ ሕጻን አረኩሽ ረኩሽ ትላለይ፣ ሾጥ ሲላክ ማለት ነው።